የሰንበት ገበያ ተጠቃሚ ነዎት? አዎ፣ የሰንበት ገበያ እሁድ ገበያ ተጠቃሚ ነኝ። እሁድና ቅዳሜ ቅዳሜ እሁድና ቅዳሜ ገበያ ተጠቃሚ ነኝ። እሺ፣ እርስዎ ሲገዙ የተለጠፈውን አይተው ነው በዋጋ ነው የሚገዙት? አዎ፣ በዋጋው አይቼ ነው የገዛሁት። ያው በዋጋው ፌር ነው በጣም ከሌላው ሱቅ ገበያ በጣም የተሻሻለ ነው እና ለዛ ነው ለዚህ መጥቼ የገዛሁኝ። ከቅርቤ ነበረ ከሱቅ ግን ይሄ ቀንሳል ብለው አወዳድሬ ነው የመጣሁኝ። እና ፌር ነው በጣም ጥሩ ዋጋ ነው። መንግስት ይህንን የሰንበት ገበያ ማዘጋጀቱንስ ከኑሮ ማረጋጋት አንጻር እርስዎ እንዴት ያዩታል? በጣም ጥሩ ነው። ማየው ያው አረጋግቶታል ብዬ ያስባለን። ለምሳሌ በሱቁ ሰባ ብርና ሰማኒያ ብር ከሆነ እዚ ሀምሳ አምስት ለኪሎ ቲማቲም ሀምሳ ብር እየተሸጠ ነው። ከሱቁ ሀያ ብር ሀያ አምስት ብር ልዩነት አለው እና በጣም የተቻለ ነው። መረጋጋቱ ጥሩ ነው ያደረገ መንግስት በጣም ደስ ይላል። ተቀብዬዋለሁ፣ ወይም ደግሞ ደግፍ የዋለ ነው። እሺ፣ እግዚአብሔር ይስጠልኝ። አመሰግናለሁ።